ነበርም ገና ከመምጣቱ መቼ ነው የምትመለሰው? ብላ አስደንጋጭ ጥያቄ አቅርባለታለችም። ቶሚም ገና ከመምጣቱ እንዴት ነው እንደዚህ አይነት ጥያቄ የምታቀርቢው? ሲላት አይ ዝም ብዬ ነው እንደው ለነገሩ ለማወቅ ነው ብዬ ነው ብላ አስተባብላለች። ሮቤልም በአሁኑ የመጣውትኝ ለረጅም ጊዜ ለመቆየት ስለሆነ እንዳታሰቢ ቶሎ አልሄድም ብሎ ሲላት ከጀርባው ምን ተንኮል ይዞ እንደሆነና የሆነ ነገር እንዳለ ብቻዋ በውስጧ አጉረምርማለች። ሮቤልና ሄለን ምንና በውስጣቸው ምን እንዳለ ባናውቅም ብለ ልብ ግን እየተዋወቁና የተግባቡ ነው የሚመስለው። ሁለቱም በጥላቸው አይን ጥቂት ጊዜ ከተያዩ በኋላ ነበረም። የምሰልሰላምታ የተሰጣጡትም። የተሰጣጡት ሄለንም ልጇ ለምን እንዳልመጣ ሮቤልን ስትጠይቀውም መምጣት አልፈለገም ትንሽ መቆየት ስለፈለገ ነው ብሎም ናጠር ያለ መልስ መልሶላታል። ልጇ ያለ መምጣት ሳይሆን ያስጨነቃት ግን እሷ የሮቤል ቤት ውስጥ መገኘት በጣም ያ ሳሰባት ና ያስጨነቃት ትመስላለች። ሮቤልም ቶሚን የአዶናይ አባት እንዴት ነው በዚህ በአሰቃቂ ሁኔታ እንደዚህ ሊሞት የቻለው ብሎ ሲጠይቀውም፣ ቶሚም እኔም በጣም ግራ ገብቶኛል፣ የማረገው ነገር ሁሉ ጭንቅ ብሎኛል ቡ ከመቼውም በላይ ተሰባብሮና ና ላይጠገን ተሰባብሯል፣ በጣም ነው የተጎዳው ብሎ ለሮቤል ሲነግረውም፣ ሮቤልም ሁሉንም ነገር ከስልክ ሲያወራልኝ ከድምፁ ተረድቻለውኝ ቢሆንም ግን አባትየውን በዚህ አይነቱ ሁኔታ ለመግደል እና ለእንደዚህ አይነት ችግር ከመግደል አንሶ ለማቃጠል ድረስ ያደረሳቸው ነገር በጣም የሚያሳስብ ና አንተም እንድትጠነቀቅ ና አንተ ላይ ማደጋ ሊያደርሱ እንደሚችሉ ማሰብ ና መጠንቀቅ አለብህ፣ ብሎ ለቶሚ አጣጠር ያለ ምክል ሰጥቶታል። አዶናይም ለይምሰል ይንቀሳቀሳል ወይም ደግሞ ደስተኛ ሆኖ ለመታየት ይሞክራል እንጂ በፍጹም ደስተኛ እንዳልሆንና ልቡ በጣም እንደተሰባበረ ነው የሚሰማኝ ብሏል ቶሚ ቤልም በቃ እኔ አሁን ስለመጣው አጽናናዋለው። ምንም ችግር የለም፣ አንተ አታስብ ብሎታል። ያለው ተስፋና ሁሉ ነገሩ ደስታና ምድር ላይ ያለው አባቱ ብቻ ነበረም። አሁን እሱን ስላጣ ደግሞ ፍጹኛ ፉኛ ነው የተጎዳው ብሎ ያዶና አይነ ሐዘን ለመግለጽ ቶሚ በትኬቱም ቢሆን ሞክሯል። ሮቤልም የሚወዱትን ሰው የማጣት ሀዘኑና ስብራቱን ከማንም በላይ የበለጠ እረዳዋለው። እኔም እህቴን ሳጣን እንደዚህ አይነት ስሜት ነበረ የተሰማኝ። በጣም የሚያሳዝን ስሜት እንደሆነም ከምንም በላይ ማንም ሳይነግረኝ እረዳዋለው ብሏል። ቶሚማ ሀዘኑ በጣም የሚጎዳ ነው ብሎ ሲለው፣ ሮቤልም ግን አንተን ያሳሰበህ አይመስልም። እህቴ ስትሞት ግን አንተ ለማግባት ጊዜ ማልፈጀብህ በጣም ፍጥነህ ነበር ያገባኸው ብሎ ሲለውም ቶሚማው ትንሽ ፈጥኛ አለው። የሄለንን ፍቅር መቋቋምና ጊዜ መስጠት ስላልፈለግኩኝ ነበርም። ሄለንን ያለ መውደድ በፍጹም አይቻልም። በጣም መልካምና ጥሩ ሴት ስለሆነችም፣ ለነገሩ መፋጠን የእሷ ጥሩነትና የእሷ ፍቅር ነው እንደዚህ ያደረገው እንጂ አዘኑን ሳልረዳና ሳላውቀው ቀርቼ አይደለም ቢለውም፣ ለሮቤል ግን የቶሚያ አነጋገር ብዙም የተዋጠለት አይመስልም። አዶናይ ወደ ውስጥ ሲገባ ቶኒና ሮቤል ሶፋው ላይ ቁጭ ብሎ ሳያቸውም፣ የሮቤል መምጣት ያስደሰተው አዶናይ አጎቴ እንኳን ሰላም መጣህልኝ ብሎ አቅፎ ሰላም ካለው በኋላ ስለ አባቱ ሀዘንና ሳባቱ በመሞቱ በጣም እንዳዘንና በጣም እንደተከፋት ከተነገረው በኋላ በጥቂቱም ቢሆን ለማጽናናት ሞክሯል። አዶናይም የሮቤል ማጽናናት ስብራቱንና ሀዘኑን ባይ ወይ ባይቀርፍለትም ማጽናናቱን ግን በበጎና በመልካም ነገር ተቀብሎም አመሰግንሃለሁኝ ጎቴ ብሎታል። ቶሚም ሮቤልን በቃ አሁን በጣም ስለደከመህ ገብተህ አረፍ በል ሲለው ሮቤልም እዚያ ላርፍ ምን፣ ለራሴ ገስትሃውስ ላያስቁኝ ብዙ መጨነቅ አይጠበቅብህም ሲለው እንዴት ነው እንደዚያ ያደረግከው? ለምን ሳታማክረኝ? ምን የከፋህ ነገር አለ ወይ? ሲለው አይ ለብቻዬ ማረፍ ፈልጌ ነው ብሎታል። ይሰጣል። ሚግንም ለመንግስት ሀውዝ እንዳያዘና ና ለምን እዚህ ማደር እንዳልፈለገ የገረመው ቢመስልም ፍላጎቱ ነውና ብዙም አልተጫነውም። በሰዎች ሀዘንና በሰዎች ስቃይ የምትደሰተው ሄለንም ክፍሏ ውስጥ ቁጭ ብላ ለብቻዋ እየተንሰቀሰቀች ነበር። ምክንያቱን ባናቀውና ባይገባንም ግን የኤፍሬምን ፍቅር መግፋትና የኤፍሬምን ማስቀየሟ ያሳሰባትና ያስደነቃት ነው የሚመስለው። ምክንያቱም የድሮ ትዝታዋን በምናቧ እያሰበችና የኤፍሬም ያላትን ነገር ወደኋላ በትውስታ እያሰበች ስቅስቅ ብላ ነበር እያለቀሰች ያለችው። በሰው ሀዘን የምትደሰተው ሄለን አዘን ይጎዳታል፣ አዘን ይሰብራታል ብለን ባናስብም፣ አንቧ ግን እንደ ጎርፍ እያወረደች ራሷን አልቅሳ ራሷን ለማጽናናት ስትሞክር ነበርም ብዬ ጠንከር ማለት አለብኝ። ይሄንን ፍቅር ወደዛ ብዬ ልጄ ትልቅ ነገር ትልቅ ስኬት ላይ ማድረስ አለብኝ። ይህንን ሁሉ ነገር እያረኩት ለልጄ ስለሆነ ፍቅራን ወደዛ ብዬ ያዴን በሆዴ አድርገኝ እኔ ያሳለፍኩትን ነገርና እኔ ያሳለፍኩት መከራና ሀዘን ልጄ ላይ እንዲያርፉ ስለማልፈልግ ነው ይህንን ሁሉ እያደረግኩ ያለሁትኝ ብላ ኤፍሬምን እያሰበች ስቅስቅ ብላ እያለቀሰች ነበረ። እምቧና ፍሳሽ ሲበቃት ራሷን ለማጽናናት ሄለን አንቺ ጠኩዋ አንቺ ጠንካራ ንሽኮም ምክር ማለት አለብሽ በርቺ ብላ ራሷን አጽናንታ እንቧን እየጠራረገች ባለችበት ሰዓት ቶሚ ሲመጣ አባት ብትደነግጥም ቶሚ ምን ሆነሽ ነው? ለምንድን ነው የምታለቅሽው? ብሎ ሲላት የኑንያት ነገር በጣም አሳስቦኝና በጣም አስጨንቆኝ ነው እያለቀስኩ ያለው ትብትለው እኔ መልካም ሴትና የኔ መልአክ የሆንሽ ሚስት ባክሽን ስለ ሰዎች መጨነቅና ስለ ሰዎች ማሰብሽን አቁሚና ስለ ራስሽ ብቻ አስቢ ብሎ ሊያጽናናት ሞክሯል። ደባዋንና ተንኮሏን የማያውቀው ምስኪኖ ቶሚም ደረቱ ላይ እቅፍ አድርጓት በቃ ይዞሽኔ መላክ እያለ ቢያጽናናትም፣ እሷ ግን መላእክ፣ ሳትሆን ከጀርባው ያለች ወይም ጫንቃው ላይ የተቀመጠች ሴጣን መሆኗን ቢያውቅ እንኳን አቅፎ ሊያጽናናትና በእጁ ሊነካት ራሱ ባልፈቀደ ነበረ። ፍቅርና ሀዘን እየደቆ ሰው ያለው አዶናይ ያት ነገር በጣም ስላሳስበውና በጣም እያስጨነቀው ስለሆነም በድንገት የተኛችበት ክፍል ውስጥ ገባ። አዘንና ለቅሶ ያደከማትና ያጠወለጋት ኑንያትን ተኝታ እያያት እሷ ያለውን ፍቅርና ሀዘኔታ በውስጡ እያብሰለሰለ በድንገት ፍቅር ያስገደደው እጁን ዘርግቶ ፊቷን ሊነካት ቢሞክርም ከተነሳችና ከነቃችብኝ ብሎ የዘረጋው እጁን ሰብስቦም የተኛችበት አይን አይኗን እያያት ነበረ። ፍቅሬን እንዴት አድርጌ ልንገርሽ ላንቺ ያለኝን ሀሳብና የአንቺ ያለኝን ክብርና ፍቅር እንዴት አድርጌ ልንገርሽ እያለ በውስጡ ለብቻው እያወራም እዛው ብትኛችበት አይን አይኗን እያያት እያለም የቀን ውሏንና ሀዘኗን የምትጽፍበትን ማስታወሻዋን በአይኑ ሲያዩም እነሳው ሲሞክር ከእንቅልፏ የነ ትንቀሳቀስ ከእንቅልፏ የነቃች መስሎትም ከተቀመጠበት ተነስቶ በሩን ከፍቶ ይወጣል። ክፍልዋ ውስጥ ገብቶ ያያት ስላልበቃው በጓሩ በመስኮት በኩል ዞሮም አዘንና ለቅሶ ያጠወለገውንና ያቀላውን ፊቷን አፍጥጦ ያያት በመስኮት በኩል እንዴት እንደሚወዳትና እንዴት እንደሚያፈቅራት በውስጡ ቢያጉረመርምም ሳግን ጭልጥ ያለ እንቅልፍ ውስጥ ሳላለች ልትሰማውና ልታየው አልቻለችም። አዶናይ ለረጅም ሰዓት በመስኮት ኑንያትን አፍጦ እያያት ባለበት ሰዓትም ቁልሻዳይ ከኋላው ስትመጣም ምን እያደረገ እንደሆነ ስታይ ኑኑያትን ትክ ብሎ በፍቅር ዓይንና በሐዘን እያያት እንደሆነ ስታቀ አንጀቷ ቅጥልና ርር ብሎም እች ልጅ ምን ብታቀም ሰውና ምን ብታደርገው ነው እንደዚህ እያያት ወይም ደግሞ ለእሷ እንደዚህ እያስብላት ያለው ቡላ ውስጧ ለብቻዋ እየተጎረመረመች ነበረ። ከኋላው ሆና አዶና የኤልሻዳይን መምጣት በያይም አይኑ ከኑን ያት ላይ ሳይነቀል እንዳለ ኤልሻዳይ ግን በቅናትና በንዴት ምርር ብሏት እሰራ አልሻለሁኝ ቆይ ልክሽ ነው ማሳይሽ ብላ ውስጧ እያጎረመረመች ከተበሳጨች በኋላ አዶና ይሳያ ያትቃስ ብላ ወደ መጣችበት ተመልሳለች። አዶናይም አይኑ ሳይነቀል ለረጅም ሰዓት ካያትና ፍቅሩን በውስጡ ከማጎረምረሙ ውጪ ምንም ማድረግ ባይችልም መስኮት በኩል እጁን ሰንዝሮ ማስታወሿና የልቧንና ሐዘኗን የምትጽፍበትን ዲያሪዋን በእጁ ከወሰደ በኋላ የተከፈተውን መስኮት መለስ አድርጎላት፣ የኔ እርግብ መልካም እንቅልፍ ይሆንልሽ ብሏት መስኮቱን ዘግ ይሄዳል። አዱና የኑናያትን ማስታወሻ ልክ እንደ ሰው ደረቱ ላይ ቅፍ አድርጎ እሷን ያገኘ ያህል ስሜት እስከሚሰማው ድረስ ንቅ አድርጎ ይዞ መኝታ ቤት ከገባ በኋላ አልጋው ላይ በጀርባው ክ እንደተንጋለለ የአባቱ ትዝታና የአባቱ ሞታ ይመጣበትና ለብቻው አባቴ ለምን እንደገደሉትና አባቴ ለምን እንዳሳጡኝ ብሎ በውስጡ ያብሰለስላል። አባቴን ገለው ምን ያገኛሉ፣ ምንስ ነው የሚጠቀሙት ብሎ ለብቻው እያወራ ባለበት ሰዓትም በሩ ተንኳ

ሮቤልንም ሲያ የያዘውን ማስታወሻ ደፍተር በድንጋጤ ስሜት ትራሱ ስር ከደበቀው በኋላም ጣህ እንደ ያጎቴ ብሎ ከተቀበለውና ቁጭ ካሉ በኋላም ሮቤል ስለ አባቱ ሞትና እንዴት እንደሞተ ያየው ነገርና የሚያውቀው ነገር እንዳለ ሲጠይቀውም የጠረጠርኩት ነገር አለ እንጂ ያናህል ብዙም ነገር ብዙም የማቀው ነገር የለኝም ብሎታል። ሮቤልም ብዙ ሀዘን ማብዛት አያስፈልግም ጠንከር ማለት አለብህ ሲለውም አባቴ ለእኔ ሁሉም ነገር ነበረ። ያለኝ ምድር ላይ እሱ ብቻ ነበረ። እንደምታወራው ለኔ ቀላል አይደለም ቢለውም፣ እንዴ ያጣነውን ነገር መልሰን ማግኘት ስለማንችል ሁላችንም ቋሚ ስላልሆንን ይህን ነገር አምነህ መቀበል አለብህ ብሎታል። አዶናይም በቁጭት ስሜት አባቴ ኮ ወደ ስራ ሲሄድ እንኳን ደና ሁን አላለኝም። እንደበፊት አቅፎና ሰላም ብሎኝ አልነበረም እየሄደውም የዛለት ለየት ባለ መልኩ ዝም ብሎኝ ስለሄደና እኔ ደግሞ ይመጣል ስራ በዝቶበት ነው ብዬ ጠብቀው የሀዘኑን ሞት ስሰማ ቋቋም ከማልችለው ሀዘን ውስጥ ገብቻለሁ፣ ሲለው ምንም ማድረግ አይችል ምንም ነገር ምንም ማድረግ አይቻልም መጠንከርና መበርታት ነው ያለብህ ብሎታል። ሮቤልም ቀጠል አድርጎ ያየኸው ነገርና እስቲ የምታውቀው ነገር ካለ ንገረኝ ብሎ ሲለው አባቴን የሚያመላልሰውና አባቴን የሚያመጣውን መኪና አይቼዋለሁ፣ ግን ግራ ተጋብቻለሁ። ከዚህ ቤተሰብ ጋር ግንኙነት ያለው ይመስለኛል ብሎ እየነገረው ሳለ ነበረም በሰዎች መሃል ድንገት ጥልቅ የሚለው ሰይጣን ስለሆነ ሄለንም ድንገት በሩን አንኳኩታ ስትገባባቸው የሚያወሩትን ነገር አቁመው፣ ሮቤልም በቃ መሄድ አለብኝ ብሎ ሊሄድ ሲነሳ እኔ ስመጣን ወይ የምትሄደው ብላ ስትለው አይ አንቺ ስትመጪ ሳይሆን መጀመሪያውንም ሊሄድ ስል ነው የመጣሽው ብሎም ላዱና የስልክ ቁጥር ካርዱን ከሰጠው በኋላ ተሰናብቷቸው ይወጣል። ሄለንም ፍጹም ፍቅር በተሞላበትና በእናትነት ስሜት ቤት በሚመስል አዶናይን ጥዋት እኮ ቶሜን ለብቻህላ ናግርህ ብሎ ስትለው ኔ ባዳነትና የቤተሰብ አልባነት ስሜት ነው የተሰማኝ ስትለው እንደዚ አይነት ስሜት እንዲሰማሽ ስላደረግኩሽ በጣም አዝናለውኝ ሲላት ሁሉን ነገር ለእኔ ልትነግረኝ ና ሁሉ የምታውቀውን ነገር በጠቅላላ ለእኔ የምትነግረኝ መስሎ ነበረ እንደ ግን እንደዛ እያደረግክ አይደለም ስትለውም ብዙም ነገር ስላልሆነ ነው እንደዚ አይነት ስሜት እንዲሰማሽ ስላደረግኩሽ በጣም አዝና አለሁኝ አሁን ግን ሄዳለብኝ አለብኝ ብሎ ሲላት በጣም የተደናገጠች ነው የሚመስለው። የደበቀውን የኑኑ የን ማስታወሻ ከትራሱ ስራ አንስቶ ሲሄድ ማስታወሻውን እጁ ላይ ስታየው ግን የኑኑ ማስታወሻ እጁ ላይ ምንድን ነው የሚሰራው? ይሄ ልጅ ምንድን ነው እሱ ከጀርባው እያደረገ ያለው ነገር? የሆነ ሚስጥር አለ። እየተጫወተ ነው። ወይም ጫወታ ከፈለግክማ ከኔ በላይ የሚጫወት የለም። ጫወታውን እንጀምረው እስቲ ብላ ብቻዋ በውስጧ አግሮ አዶናይም የኑንያት ማስታወሻ ምን እንደያዘ ለማወቅ በጣም ስለጓጓም ነፋስ የሚቀበሉበት ወንበር ላይ ቁጭ ካለ በኋላም መጀመሪያውን ገልጽ ሲገልጠው ንያት ያሰፈረችው ድግችበትና ጥላ የመጣችው የገጠር ሰፈሯንና ቤቷን እንደናፈቀች ና እዚህ ሁሉም ነገር እንዳልተመቻትና ቤታቸው መመለስ እንደምትፈልግ የሚያወራ ቢሆንም፣ አዶናይ ግን ያስጨነቃት ነገር ይሄ ነው ወይ? ቤታታ መኖሪያ ቤታተሽ ነው ወይ የኔ ርግብ? ምንም ነገር ከጎንሽ ሆኜ እኮ ላግዝሽ እችላለሁ ብሎ ብቻውን ያጉረመርማል። መጀመሪያውን ገልጽ ጨርሶ ሁለተኛውን ሲገልጸው ንያት ያሰፈረች ወረቀቱ ላይ ያሰፈረችው ስለ እናቷ ሐዘንና በልጆቿ ምክንያት እየደረሰባት ስላለው ሐዘንና መከራ ነበር። የሚያትተውም እናቴ ይህንን ሸክምና ይህንን መከራ መቀበል የለባትም። ይህ ሁሉ መከራና ስቃይ ለምንድነው ለስ ሲሆን የተደረገው እያለ ስለ እናቷ የሚያትት ቢሆንም አዶናይ ግን እናቷ ነገር እንዳሳሰባትና እንዳስጨነቃት እየተረዳ የሚ ነው የሚመስለው። አዱናይ የኑንያትን ማስታወሻ በስሜት እያነበበ ባለበት ሰዓት ኤልሻዳይ ከኋላው ቆማ እያየችው ስለነበር ይሄ ልጅ ምን እያደረገ ነው ብላ ትክብላ ካየችው በኋላ ወደ ሱ ስትመጣ የያዘውን ማስታወሻ ደፍተር በድንጋጤ ሲደብቀውም እኔ ስመጣ ለምንድ ነው የምትደብቀው ማየት አለብኝ ስትለው ማየት አይገባሽም ይሄ ላንቺና ምንም አይመለከትም ሲላት ማየት አለብኝ ብላ በግድ ልትቀበለው ስትል ከማንም በላይና ከምንም በላይ ተቆጥቷት እንደማያስፈልግና ና የኔን ሁሉንም ነገር ማወቅ አይጠበቅብሽም ብሎ ተቆጥቶ አስቁሟታል። እሷ ግን ለማየት ብትጓጓም እሱ ግን ፍቃደኛ ስላልሆነ ይበርድሻል፣ ወደ ውስጥ ግቢ ሲላት እዚሁ ከአንተ ጋር መቀመጥ ነው የምትፈልገው ስትለው እሺ ተቀመጪ ብሎ ከፈቀደላት በኋላ እሷ ስትቀመጥ እሱ ተነስቶ ሲሄድ በጣም ትደነግጥና ራሷን መውቀስ ትጀምራለች። ጂኑን ያት ምን ብታደርገው ነው ወይ ስምን ብታቀም ሰው ነው። ይሄ ልጅ ስለ እሷ ብቻ ነው የሚያስበው። እኔን ስለምንድ ነው እንደዚህ የጠላኝ ብላ በውስጧ ለብቻዋ ከተጎርመረምች በኋላ ከኑንያት ላይ መቼም የማይወርደው ሀሳቧና አይኗ፣ እሰራላታለሁ፣ በፍጹም አይኔ እያየማችን ልጅ ሊወዳት በፍጹም አይችልም፣ ነገሮቹን ሁሉ አበለሻሽባቸዋለሁ ብላ በውስጧ እያሰበች ነበር። ኑንያት መሲን ዛሬ ክፍሏ ሄዷ ስላላየቻትና የራሷ ጭንቀትና የራሷ ሀዘንም ጊዜም ስላልሰጣት እነዚህ ምኑን ያት ክፍል መታ ለምንድነው ዛሬ ክላሴ ያልመጣሽውና ያላየሽኝ ብላ ስትጠይቃት፣ ንያት በሀዘን ስለተሰበረችና ምንም ማውራት ስለማትፈልግ ምንም አይደለም ምንም አይደለም ዛሬ ብቻዬን መሆን ስለምፈልግ ነው ለብቻዬ ተኝ ብላ ስትላት፣ እነዚህ የዚህ ቤት የስራ ጫና እና ብዙ ስራ ስለበዛብሽ ነው እየደከመሽ፣ ፊትሽ በጣም ገርጥቷል። በዛ ላይ ደግሞ የሰውነትሽ ሙቀት ጨምሯል። ምን ሆነሽ ነው ቀየመሽና የተ ናገረች ሰው አለ ወይ ስትላት፣ እባክሽ እህቴ ተይኝ ለብቻዬ መሆን ብቻ ነው የምፈልገው፣ በኋላ ሁሉንም ነገር እነግርሻለሁ፣ አሁን ግን ለብቻዬ ተይኝ ብትላት፣ እዚህ የእህቷ ነገር ያሳሰባትና ያስጨንቃት፣ ካልነገርሽኝ ግን ከዚህ ክፍል አልወጣም ስትላት፣ ያት በተሰበረ ድምፅና በተሰበረ ሀዘን ባክሽን እህቴ ለብቻዬ መሆን ነው የምፈልገው ተይኝ ባክሽኝ ብላ በተማጽኖ መልክ ስትለምናት፣ በዚህም የተረዳቻት ይመስላል ሀዘኗን የተረዳቻትና ያው ወቀችላት ይመስልም እሺ በቃ ብላ ትታት ወጥታለች። ቅናት እርር ድብን ያለችው ኤልሻዳይ ሰራልሻለው ይንቆይ፣ ጉድሽ ነው ማፈላው ብላ የምታስብ የምታስበው፣ ወይ ነያት የተኛችበት ክፍል ገብታ አዶናይን ምድ ብታረጊውና ምን ብታደርጊለት ነው እንደዚህ ስላንቺ ብቻ የሚያስበው ተደብቆ ስትቀመጪ፣ ስትነሺ፣ ስትጂና ስትምንም ስታረግ አይኑ ካንቺ ላይ የማይነሳው ለምንድን ነው ብላ ስትጠይቃት፣ ነያት ግን ለማውራት ልቧም ቁስሟም ሁሉም ነገር ስለተሰባበረም ማንንም ማውራትም ስለማትፈልግም መልስም ሳትሰጣት ዝም ስትላት አሁንም ደግማ ይህንኑ ጥያቄ ስትጠይቃት የልሻዳይም ዱንያት ግን ምንም መልስ አልሰጠቻትም። አይኗ በተከፈተው መስኮት ወደ ውጭ እያየ ምንም መልስ ሳትሰጣት ብትቆይም የልሻዳይ በትቢትና በንቀት የአህላ አንገቷን አዙራ እንድታያትና እንድትመልሳት ስታደርጋት የዛሬው ክፍልና የዛሬው ታሪክ ያበቃል። የዛሬውን አበቃል። ዳግም እስከምንገናኝ ድረስ ባላችሁበት ሰላማችሁ ይብዛላችሁ።